ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሰየሙ። የተሰናባቹና የአዲሱ ፕሬዝዳንት የስልጣን ርክክብ በዛሬው ዕለት ተካሂዷል። ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ክልሉን ላለፉት ሁለት አመታት በፕሬዝዳንትነት ለመሩት አቶ ጌታቸው ረዳ ምስጋና ያቀረቡ ሲሆን ለአዲሱ ፕሬዝዳንት መልካም የስራ ጊዜ እንዲሆንላቸው ተመኝተው ኃላፊነታቸውን በብቃትና በትጋት እንደሚወጡ ተስፋቸውን ገልጸዋል። ላለፈው አንድ ወር የስራ ጊዜያቸውን ያጠናቀቁትን ተሰናባቹን ፕሬዝዳንት ለመተካት የተለያዩ ባለድርሻ አካላትን ያካ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 ከሌሎቹም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ፣ በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት ሁለት ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረዥም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። ተሰያሚው ፕሬዝዳንት የህዝቡን ሰላምና የልማት ጥማት እንደዚሁም የሽግግሩን የማረጋገጥ ኃላፊነታቸውን በብቃት ለመወጣት የሚያስችል ልምድ ያካበቱ መሆናቸውን የገለጹት ጠቅላይ ሚኒስትር አብይ ሕግና ሥርዓትን የማክበርና የማስከበር ኃላፊነት ቀዳሜ ትኩረት ሊሰጠው የሚገባ መሆኑን አጽንዖት ሰጥተው ተናግረዋል። በእኛ በኩል ለዛሬ ያለን መልዕክት የአዋጅ ማሻሻሉ አሰራር መከተሉ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው ዓይን እንደ መቅጠም ነው። ዓይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ ሁለት ዓይን ይሰጣቸዋል። አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም፣ ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጭለማ ውስጥ አይናማ ሰው እና አይን የለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ሕግ ነው። አይኑ ሥርዓት ነው። አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ሕዝብ የጠማውን ሰላም የትግራይ ሕዝብ የጠማውን ልማት የትግራይ ሕዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ የሆነና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙን ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው በሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። የሽግግር አስተዳደሩ ተግባር ሰላምን ማረጋገጥ ብቻ ሳይሆን የትግራይ ህዝብ በመረጠው መንግስት የሚተዳደርበት ዴሞክራሲያዊ ስርዓት እውን የማድረግና ሽግግሩን የማሳካት ኃላፊነት ነው ብለዋል ጠቅላይ ሚኒስትሩ አልቲሜትሊ ዲሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። የህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑ ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ሕዝብ ስለሆነ ይህን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ሕዝባችን እፎይታ እንዲያገኝ ወደ ሰላም፣ ወደ ልማት እንዲገባ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ እፈልጋለሁ። መልካም የስራ ዘመን ይሁንሎት፣ አቶ ጌታቸው ረዳ። ባለፉት ሁለት አመታት ክልሉን በቁርጠኝነትና በመደጋገፍ በመምራት ኃላፊነታቸውን በስኬት ስለተወጡ ምስጋናቸውን ያቀረቡት ጠቅላይ ሚኒስትር ዐቢይ አህመድ የክልሉን ሽግግርና ሰላም በማረጋገጥ ሂደት ላይ ወደፊትም የሚጠበቅባቸውን እገዛ እንዲያደርጉና የበኩላቸውን እንዲወጡ ጠይቀዋል። ክቡር አቶ ጌታቸው ረዳ ላለፉት ሁለት አመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌዴራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ እንደሚወራው ሳይሆን በሰላም በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌዴራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ ወዳለው እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን በአብረን በጋራ እያየን እየተጋገዘን የምንቀጥል ይሆናል።